ሰላም ቤተሰብ፣ በቃሌ መሰረት በሌላ ፕሮግራም ተመልሻለሁ ማለት ነው። እናም አሁን ደግሞ ባርሴሎና ከኢንተር ሚላን የሚያደርጉትን ጨዋታ እንግዲህ በዛሬው ዕለት ማለት ነው ምሽት አራት ሰዓት በ ቻምፒዮንስ ሊጉ የሚያደርጉትን ጨዋታ ማለት ነው የምንመለከት ይሆናል ማለት ነው። በኦሎምፒክ ስታዲየም ነው ባርሴሎና ይህንን ጨዋታ የሚያከናውነው፣ ምክንያቱም ካምፕናው እስካሁን ድረስ ታድሶ አልተጠናቀቀም። በውድድር አመቱ መጨረሻ ላይ ታድሶ እንደሚጠናቀቅ እየተነገረ ይገኛል ማለት ነው ስታዲዮ ካምፕናው። እናም እዚህ ጨዋታ ላይ ብዙም ነገር ብዙ ነገር ባነሳ ደስ ይለኝ ነበር፣ ነገር ግን ብዙ ሰዓት ስለሌለ ማለት ነው ትንሽ የብዙ ደቂቃ ፕሮግራም አላደረገውም አጠር ያለች ፕሮግራም አድርገናት፣ ከጨዋታው በኋላ ግን በሰፊ ፕሮግራም እመለስበታለሁ ማለት ነው። ላይክ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። አመሰግናለሁ። በዛሬው ጨዋታ ላይ እንግዲህ ኢንተር ሚላን ከሶስት ተከታታይ ሽንፈቶች በኋላ ነው ወደ ባርሴሎና ሜዳ መጥቶ የሚጫወተው። ነገሩን ግን የከፋ የሚያደርገው ባለፉት ስድስት በባርሴሎና ሜዳ በተጫወተባቸው ጨዋታዎች በአንዱ ማሸነፍ አልቻለም፣ በአንዱ አቻ ወጥቷል፣ በአምስቱ ደግሞ መሸነፍ ችሏል ማለት ነው። ባርሴሎናም ከኢንተር ሚላን በላይ በሜዳው በዩኤፋ ቻምፒዮንስ ሊግ ወይም ደግሞ ዩሮፒያን ካፕ ተብሎ ይጠራ በነበረበት ሰዓትም እንግዲህ ከ ከኢንተር በላይ እንደዚህ አይነት ብዙ ተከታታይ ጨዋታዎችን ያሸነፈው ቡድን የለም ማለት ነው። ወይም ደግሞ ነጥብ ሳይጥል የሄደባቸው ቡድን የለም ማለት ነው። ከኢንተር ጋር ስሙ ሌላ የሚነሳው ተጫዋች፣ ሌላ የሚነሳው ክለብ እዛው ሚላን ከተማ ኤስ ሚላን ነው ማለት ነው። እናም ኤስ ሚላን ላይም ባለፉት አምስት ጨዋታዎች ኤስ ሚላንን ማሸነፍ ችሏል ማለት ነው። በሜዳቸው ከኤስ ሚላን እኩል ደግሞ ባርሴሎና እንዲሁ ኢንተር ሚላንንም ባለፉት ስድስት ጨዋታዎች በሜዳቸው አልተሸነፉም ማለት ነው። በሜዳቸው ባደረጓቸው ያለፉት ስድስት ጨዋታዎች አምስቱን ማሸነፍ ችሏል። ማለት ነው እንግዲህ በዛሬው ዕለት ስንመለከት በባርሴሎና በኩል ማለት ነው ሁለት ተጫዋቾችን መመልከት አለብን። እንዲሁም ሶስት ላርጋቸው በመጀመሪያ ፌራን ቶሬስን እናገኘዋለን። ፌራን ቶሬስ እንግዲህ ድንቅ ጊዜን እያሳለፈ ይገኛል። በዘንድሮ የውድድር ዘመን በአምስቱ ታላላቅ የአውሮፓ ሊጎች ባለሳሳት ተቀይሮ በመግባት ብዙ ግቦችን ያስቆጠረ ተጫዋች እሱ ነው። ነገር ግን ባለፈው ከሪያል ማድሪድ ጋር በሴቪያ ከተማ በተደረገው የኮፓ ዴልሬይ ፍጻሜ ላይም ግብ ማስቆጠሩ እናስታውሳለን። በተለይ ሮበርት ሌቫንዶስኪ ለዚህ ጨዋታ ማጥፋታም ስለማይደርስ ማለት ነው። በጣም በጥሩ ሁኔታ ላይ የሚገኝ አጥቂ ነው ማለት ነው። ነገር ግን እኔ ደግሞ እንደሚመስለኝ ይህ ጨዋታ ከፌራንቶሬስ የፕሬሲንግ ኃይል ይልቅ የሌቫንዶስኪን የሳጥን ውስጥ ጭራቅነት ወይም ደግሞ አስፈሪነት የሚጠይቅ ይመስለኛል ማለት ነው። ምክንያቱም እዚህ ጨዋታ ላይ ኢንተር ምንም ቢሆን ባርሴሎና ላይ ፖሴሽን ለመያዝ የሚመጣ ቡድን አይደለም። በዛ ላይ በቻምፒዮንስ ሊጉ ማለት ነው እንደ ኢንተር ጥሩ የመከላከል ባህሪን የሚያሳዩ ቡድን የለም። ከአርሰናል ጋር አንደኛና ሁለተኛ ናቸው በብዙ ሜትሪኮች። ኢንተር በአንዳንድ ሜትሪኮች ይበልጣል፣ አርሰናል ደግሞ በአንዳንድ ሜትሪኮች ወይም ደግሞ መለኪያዎች ይበልጣል ማለት ነው በመከላከሉ እናም ከአርሰናል ጋር ምርጡ የመከላከሉ የመከላከል ባህርይ ያለው ክለብ ነው ማለት ነው። በቻምፒዮንስ ሊጉ እና ዛሬ ደግሞ ከሜዳ ውጭ እንደመጫወቱ ይህ ቡድን ማለት ነው። በተለይ ደግሞ የማርከስ ቱራም አለመኖር የቡድኑን የኳስ የመቆጣጠር ሁኔታ ዝቅ ያደርገዋል ማለት ነው። ምክንያቱም ማርከስ ቱራም ምናልባት ባርሴሎና ከኋላ ቢልድ አፕ ለማድረግ ሲሞክሩ ኢንተር ራሱ ኳስ ለመያዝ ሲሞክር ማለት ነው ከመህዲ ታሪሚ ይልቅ ፕሬሲንግ ለማድረግ የሚመቸው ተጫዋች እሱ ነው ማለት ነው እናም በዛሬው ዕለት ለጨዋታው እንደማይደርስ ተዘግቧል ማለት ነው ማርከስ ቱራም እሱን ማጣት እንግዲህ ሌላ ትልቅ እጦት ነው ተብሎ ሊጠቀስ ይችላል ማለት ነው በኢንተር በኩል በእርግጥ አሁን ወደ ፌራን ቶሬስ ልመለስ ማለት ነው በዛሬውም ጨዋታ ላይ እንግዲህ የመሰለፉ ነገር ምንም አጠራጣሪ አይደለም ማለት ነው ሌቫንዶውስኪ እንደማይደርስ ግልጽ ተደርጓል እናም ፌራን ቶሬስ በዛሬው ጨዋታ ላይም ድንቅ እንቅስቃሴውን ሊያሳይ ይችል ይሆናል ማለት ነው በተለይ ባለፉት ጨዋታዎች ሌቫንዶስ ሮበርት ሌቫንዶስኪም እያለ ሳይጎዳ በፊትም ነው እንግዲህ 2025 ከገባ በኋላ በተለይ ባለፉት ሁለት ወራት ውስጥ ድንቅ እንቅስቃሴን እያደረገ የሚገኝ የባርሴሎና ተጫዋች ነው ማለት ነው። ፌራን ቶሬስ ከፊት የሚገኙ ሶስትም ተጫዋቾች እንግዲህ በጣም ድንቅ እንቅስቃሴን እያደረጉ የሚገኙ ናቸው። ራፊኒያ እና ላሚን ያማልንም ማንሳት ያስፈልገናል ማለት ነው። ራፊኒያ እንግዲህ በዘንድሮ የውድድር ዘመን ማለት ነው 51 የግብ ተሳትፎዎችን ነው ማድረግ የቻለው። ይህም እንግዲህ በመሐመድ ሳላ ነው የሚበለጠው ማለት ነው። መሐመድ ሳላ 56 የግብ ተሳትፎዎችን ነው ማድረግ የቻለው። በዘንድሮ የውድድር ዘመን በአምስቱ ታላላቅ የአውሮፓ ሊጎች ከመሐመድ ሳላ ውጪ ከራፊኒያ ጋር የሚፎካከር ተጫዋች የለም ማለት ነው በጎል ኢንቮልቭመንት ወይም ደግሞ በጎል ተሳትፎዎች ማለት ነው። ከዛ ውጪም ራፊኒያ በመጀመሪያዎቹ 25 የቻምፒዮንስ ሊግ ጨዋታዎቹ ማለት ነው ከኤርሊንግ ሃላንድ እና ከሉዊስ ሱዋሬዝ በመቀጠል ብዙ የግብ ተሳትፎዎችን ያደረገው ተጫዋች ሆኗል ማለት ነው። በዘንድሮው ዘመን እንግዲህ እንደምታውቁት ራፊኒሃ ወደ 19 ገደማ የግብ ተሳትፎዎች አሉት። በቻምፒዮንስ ሊጉ 12 ግቦችን አስቆጥሯል። እንዲሁ 12 ግቦችን ሲያስቆጥር ሰባት አሲስቶችን ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል ማለት ነው። ይህም እንግዲህ 19 የግብ ተሳትፎዎችን በቻምፒዮንስ ሊጉ እንዲኖረው አድርጓል ማለት ነው። በቻምፒዮንስ ሊጉም ከሴሩ ጊሬሲ በመቀጠል ብዙ ግቦችን በማስቆጠር የሚከተለው ተጫዋች ይህ ብራዚላዊ ተጫዋች ነው ማለት ነው። ከዛም ውጪ በአሲስቱም እንግዲህ አንደኛ ደረጃ ላይ የሚገኘው ራፊ ኒያ ነው ማለት ነው። በመጀመሪያዎቹ ሀያ አምስት የቻምፒዮንስ ሊግ ጨዋታዎቻቸው ከራፊኒያ በላይ የግብ ተሳትፎ ማድረግ የቻሉት የማንቸስተር ሲቲው የፊት መስመር አጥቂ ኖርዌያዊው ኤርሊንግ ሃላንድ 36፣ እንዲሁ ሉዊስ ሱዋሬዝ ደግሞ 28 የግብ ተሳትፎዎችን በመጀመሪያዎቹ 25 የቻምፒዮንስ ሊግ ጨዋታዎቻቸው ማድረግ ችሏል ማለት ነው። እና ይህንን ካነሳን አንጻር ከላሚን ያማል ጋር ያላቸውንም የመግባባት ሁኔታ ደግሞ ማንሳት ያለብን ይመስለኛል ማለት ነው፣ ራፊኒያ ማለት ነው። እናም እንግዲህ ራፊኒያ ከላሚን ያማል ጋር ዘንድሮ እያንዳንዱ ተጫዋች ማለት ነው፣ ላሚን ያማል ለራፊኒያ ስምንት ጊዜ ቻንሶችን መፍጠር ችሏል። እንዲሁ ያማል ለራፊኒያ ስምንት ጊዜ ራፊኒያም ለያማል ስምንት ጊዜ ቻንሶችን ፈጥሯል፣ ወይም ደግሞ ቢግ ቻንስ ክሬሽን ወይም ትልቅ የግብድሎች የሚባሉትን መፍጠር ችለዋል። ግን ከዛ ውጪም ደግሞ በቻምፒዮንስ ሊግ ማለት ነው በዘንድሮ የውድድር ዘመን አንዳቸው ለአንዳቸው ባደረጉት አሲስት አንደኛ ደረጃ ላይ የሚቀመጡ ናቸው ማለት ነው። ራፊኒያ ራፊኒያ ለላሚን ያማል ሶስት አሲስቶችን ሲያደርግ በዘንድሮ የውድድር ዘመን በቻምፒዮንስ ሊጉ ላሚን ያማል ደግሞ ሁለት አሲስቶችን ለራፊ ራፊኒያ ማስመዝገብ ችሏል። ይህም እንግዲህ ሁለቱ ተጫዋቾች ያላቸውን መግባባት የሚያሳየን ነው ማለት ነው። በዘንድሮ የውድድር ዘመን እንግዲህ ራፊኒያ 30 ጎሎችና 21 አሲስቶች አሉት። እንዲሁ ላሚን ያማል ደግሞ 14 ጎሎችና 20 አሲስቶች ያሉት ነው። ይህ የ17 ዓመት ስፔናዊ ተጫዋች እንግዲህ በጣም ድንቅ ጊዜን እያሳለፈ ይገኛል ማለት ነው። ምናልባት ከዚህ በኋላ የዓለምን እግር ኳስ ይቆጣጠሩታል ተብሎ ከሚጠቀሱ ዋክብቶች መካከል በግንባር ቀደምትነት የሚጠቀሰው ስም ከዚህ በኋላ ላሚን ያማል ነው የሚሆነው ማለት ነው። እንግዲህ ሌቫንዶስኪ እንግዲህ በዘንድሮ የውድድር ዘመን ድንቅ እንቅስቃሴን ሲያደርግ ነበር የነበረው። ነገር ግን በዘንድሮ የውድድር ዘመን ካደረገው እንቅስቃሴ አንጻር ብዙም የተወራለት ተጫዋች አይደለም። በተለይ ከድሮ አሰልጣኙ ሃንሲ ፊሊ ጋር መጫወት ከጀመረ በኋላ ወይም ደግሞ በሳቸው ስር መሰልጠን ከጀመረ በኋላ ድንቅ ጊዜን እያ ያሳለፈ ቢገኝም ነገር ግን በዛሬው ጨዋታ ላይ አለመድረሱ በባርሴሎና በኩል ሊያጎሉ የሚችለው ነገር ያለ መስሎ ይታየኛል። መጀመሪያም እንደጠቀስኩት ማለት ነው። ግን የሆነ ሆኖ በዚህ ጨዋታ ላይ ማለት ነው ኢንተር ሚላንም የሚናቅ ቡድን አይደለም። በእርግጥ ባለፉት ሶስት ጨዋታዎች በሊግ ማለት ነው በካክላሪ እንዲሁ በሮማና ባለሳሳት በኤስ ሚላን ደግሞ በሱፐር ካፕ ኢጣሊያ ማለት ነው ሶስት ለባዶ ነበር መሸነፍ የቻለው ማለት ነው። ባለፉት ሶስት ጨዋታዎች ትክክለኛ ጊዜን እያሳለፈ የሚገኝ ቡድን አይደለም ኢንተር ማለት ነው። በተለይ በእያንዳንዱ ጨዋታዎች ተበልጧል ማለት ነው። በተለይ ያለፉትን ጨዋታዎች ስንመለከት ማለት ነው ምን ያክል እንደተበለጠ የሚያሳየን ነው። በተለይ በመጀመሪያ የደረሰበትን በሊጉ ማለት ነው። አሁን እንግዲህ ናፖሊ ነው የሊጉ መሪ የሆነው የነበረውን የነጥብ ልዩነት ቀስ በቀስ ለናፖሊ አሳልፎ መስጠት ማለት የቻለ ቡድን ነው ማለት ነው ኢንተር ሚላን አሁን ናፖሊ በሶስት ነጥብ ልዩነት ሴሪያውን እየመራ ይገኛል ማለት ነው ይህን እንዲሆን ያደረገው እንግዲህ ኤስ ሚላን ነው ማለት ነው በተለይ በሴሪያው ካደረጋቸው ጨዋታዎች መካከል አንደኛውን ጨዋታ ልጥቀስ ከቦሎኛ ጋር የተደረገውን ጨዋታ ብንመለከት በቦሎኛ አንድ ለባዶ ነው መሸነፍ የቻለው በእርግጥ ቦሎኛ 2025 ከገባ በኋላ ከሮማ ጋር ምርጡ የጣሊያን ሴሪያ ቡድን ነው ብለን ማንሳት እንችላለን ማለት ነው በቦሎኛ እንግዲህ እጅጉን በጣም ነበር የተበለጠው አስራ ሁ ሙከራዎች ደርሰውበት ነበር። ሶስት ኢላማቸውን የጠበቁ ሙከራዎች ዜሮ ነጥብ ስምንት ሁለት ኤክስጂ ነው ማስመዝገብ የቻሉት ማለት ነው ቦሎኛዎች። ኢንተር ደግሞ ዜሮ ነጥብ ስድስት ሁለት ኤክስጂ ነው ያስመዘገቡት። በሹቶን ታርጌትም በአጠቃላይ ሙከራዎችም ያነሰ ነበር ማለት ነው አንድ ለባዶም ይህንን ጨዋታ መሸነፍ ችሎ እንደነበር እናስታውሳለን ማለት ነው። ከዛ ውጪ ከሮማ ጋር በተደረገው የባለፈው ሳምንት ጨዋታ ማለት ነው፣ እንዲሁም በሮማ ተበልጧል። ሮማ ወደ ሁለት ገደማ የሚጠጋ ኤክስጂን ነው በኢንተር ሚላን ሜዳ ላይ መጥቶ ያስመዘገበው ማለት ነው። ኢንተር ሚላን ደግሞ አንድ ነጥብ 04 ኤክስጂን ነበር ማስመዝገብ የቻሉት በሙከራዎችም 19 ሙከራዎችን ነበር ሮማ ማድረግ የቻለው ኢንተር ሚላን ግን አስራ ሰባት በኦን ታርጌት ደግሞ ስንመለከት የባሶን ቁጥር እዚህ ጋር ነው የምናገኘው ማለት ነው ኢንተር ሚላን ሁለት ብቻ ነው ያደረገው። ሮማ ደግሞ ሰባት ኦን ታርጌቶችን ነው ያደረገው ማለት ነው። እነዚህ ነገሮች ስንመለከት ባለፉት ሳምንታት ምን ያክል እየተዳከመ የመጣ ቡድን መሆኑን ያሳየናል ማለት ነው። በዛ ላይ በዛሬው ጨዋታ በካውንተር አታክ ልጫወት ማለቱ እንግዲህ የማይቀር ነው ማለት ነው። በተለይ ጨዋታው በባርሴሎና ሜዳ እንደመደረጉ ማለት ነው እናም ባርሴሎና ደግሞ በዘንድሮ የውድድር ዘመን በኦፍሳይድ ወይም ደግሞ የተጋጣሚ ቡድን ተጫዋቾችን ኦፍሳይድ በመክተት በአውሮፓ ከሚገኙ ቡድኖች አንደኛ ደረጃ ላይ ተቀምጧል። በአጠቃላይ 267 ጊዜ የተጋጣሚ ቡድን ተጫዋቾችን ኦፍሳይድ ከቷል። ይህም በየጨዋታው አምስት ጊዜ ተጫዋቾችን ወደ ኦፍሳይድ ይከታል ማለት ነው ባርሴሎና ከባርሴሎና ቀጥሎ የምናገኘው ፓርማ ነው። በጨዋታ 32 ፐርሰንት ገደማ ከዛ በራይተን 2.7 ነው። ግን ባርሴሎና ምን ያክል የተሻሻለ ቡድን በተለይ የኦፍሳይድ ላይን አጠባበቁ በኢኒጎ ማርቲኔዝ የሚመራው የተከላካይ መስመር ማለት ነው ከፓው ኩባርሲ ጋር በመተባበር እጅግ በጣም ድንቅ ጊዜ እያሳለፈ ይገኛል ማለት ነው። በዛ ላይ ኢንተር ሚላን ይህ ነገር እንዲከብደው ከሚያደርጉ ነገሮች መካከል አንደኛው ባርሴሎና ጨዋታውን ያደረገው ቅዳሜ ነው። በኤል ክላሲኮ እንደምታስታውሱት በኮፓ ዴላሬይ ማድሪድ ቡድን በጁል ኩንዴ ባለቀች ደቂቃ አሸንፈው ባለቀች ደቂቃ ግብ አሸንፈው ሲወጡ ማለት ነው። ኮፓ ዲለሬን ያሳኩበት ጨዋታ ማለት ነው። በዚህ ጨዋታ ላይ ቅዳሜ ነበር ባርሴሎና ጨዋታን ያደረገው። ኢንተር ሚላን ደግሞ እሁድ ነበር ጨዋታን ያደረገው። ቅዳሜ ነበር ጨዋታውን ማድረግ የነበረበት ከሮማ ጋር፣ ነገር ግን ጨዋታው በፖፕ ፍራንሲስ ወይም ደግሞ በሊቀ ጳጳስ ፍራንሲስ መሞት አማካኝነት ጨዋታው ወደ ወደ ዛሬ ወደ እሁድ መተላለፍ ችሎ ነበር ማለት ነው። የኢንተር ሚላን እናም በዛ ላይ ደግሞ ባርሴሎና እዛው ስፔን ውስጥ ነው የተጫወተው። ኢንተር ሚላን ደግሞ ይህንን ጨዋታ የሚያደርገው ከሜዳ ውጭ ነው። የጉዞውም ድካም ሊኖር ይችላል ተብሎ ይገለጻል ማለት ነው። ግን ይህንን ነገር አሁን ስንጠብቀው እንግዲህ በዛሬ ዕለት ማለት ነው ፌዴሪኮ ዲማርኮ ከላሚኒ ያማል ጋር ወይም ደግሞ አሌሳንድሮ ባስቶኒ እና ፌዴሪኮ ዲማርኮ ከላሚኒ ያማል ጋር የሚያደርጉትን ፍልሚያም ይጠበቃል ማለት ነው። በእርግጥ ዳርሚያን ደግሞ ከራፊኒያ ጋር ሊኖር የሚችለውንም በዚሁ ማሰብ አለብን። ቤንጃሚን ፓቫርድ ደግሞ ለጨዋታው ሊኖርም ላይኖርም ይችላል ማለት ነው። በዛሬው ጨዋታ ላይ ግን ይሰለፋል የሚል ሁኔታ ነው እየተነገረ የሚገኘው ማለት ነው። ግን ደንዚል ደንፍሪስ ባለመኖሩ ደግሞ ዳርሚያን ነው የሚጠቀመው። ደንፍሪስ ደግሞ ከዳርሚያን አንጻር ሲታይ በመከላከል ባህሪው የተሻለው ተጫዋች ነው ብለን ማንሳት እንችላለን። በተለይ ግን እኔ ይህንን ጨዋታ ስመለከት በጉጉት ይህንን ጨዋታ እንድጠብቅ ከሚያደርጉኝ ነገሮች መካከል አንደኛው ማለት ነው የመሀል ሜዳው ፍልሚያ ነው ማለት ነው። መሀል ሜዳው ላይ እንግዲህ በባርሴሎና በኩል ፍራንኪ ዲ ዲዮንግን ፔድሪን፣ እና ዳኒ ኦሎሞን ነው የምንመለከተው ማለት ነው። እናም እነዚህ ሶስቱም ተጫዋቾች ድንቅ ተጫዋቾች ናቸው። አጫጭር ተጫዋቾች፣ በጣም ኳስ የሚችሉ ተጫዋቾች ናቸው። በኢንተር ሚላን በኩልም ግን በጣም ድንቅ አማካዮች ናቸው ያሉት። በእርግጥ በዘንድሮ የውድድር ዘመን ጥሩ የውድድር ዘመን እያሳለፈ ባይገኝም ሀካን ቻላኖግሉ አለ፣ ብራድ እና ባርኮላ አለ ማለት ነው። ኒኮሎ ባርኬ ኒኮሎ ባርኮላ ይገኛል ማለት ነው። እናም ኒኮሎ ባሬላ ይቅርታ። ኒኮሮ ባሬላም ይገኛል ማለት ነው። ይህ ድንቅ ተጫዋች እንግዲህ በኢንተር ሚላን በኩል ዛሬ ከምጠብቃቸው ተጫዋቾች መካከል አንደኛ ነው። በእርግጥ ከእንደነ ፔድሪ አይነት ተጫዋቾች ጋር የሚያደርገው ፉክክር ደግሞ ጫናውን ያሳድርበታል ማለት ነው። ሚኪቻሪያንም እንግዲህ በዛሬው ጨዋታ ላይ ይሰለፋል ተብሎ ይጠበቃል ማለት ነው። በእርግጥ ባለፈው ጨዋታ ላይ አልተሰለፈም ማለት ነው። የላውታሮ ማርቲን የላውታሮ ማርቲን ዛ ጠማሪ ሆኖ ወደ ሜዳ ይገባል ተብሎ የሚጠበቀው ተጫዋች ደግሞ እንግዲህ በዛሬው ዕለት ማለት ነው መዲ ታሬሚ ነው ማለት ነው። መዲ ታሬሚ ደግሞ የማርከስ ቱራም ቦታ ይዞ ይገባል። ማርከስ ቱራም ለቀጣዩ ጨዋታ እንደሚደርስ እየተነገረ ይገኛል ማለት ነው። እንግዲህ ኒኮሎ ባሬላ በዘንድሮ የውድድር ዘመን እጅግ በጣም በፕሮግሬሲቭ ፓሶቹ እንግዲህ አራት ፕሮግሬሲቭ ፓሶችን ነው ማድረግ የቻለው ማለት ነው በዘንድሮ የውድድር ዘመን ኒኮሎ ባሬላ በዩኤፋ ቻምፒዮንስ ሊግ ብቻ። ይህም እንግዲህ ከብዙ ተጫዋቾች በላይ እንዲቀመጥ ያደርገዋል ማለት ነው ኒኮሎ ባሬላን። ከኒኮሎ ባሬላ ውጪ ግን በተጋጣሚ ቡድን በኩል በባርሴሎና በኩል ደግሞ ማለት ነው ድንቅ አማካይን እንመለከታለን። ፔድሪ ጎንዛሌዝ ምን አይነት ድንቅ አማካይ ነው? ምን አይነት የውድድ ዘመንን ነው በዘንድሮ የውድድ ዘመን እያሳለፈ የሚገኘው? እናም የእሱም ሁኔታ እንግዲህ እጅግ በጣም በጨዋታው ላይ ኢንተረስት ከሚያደርጉ ነገሮች መካከል አንደኛው ነው ማለት ነው፣ የፔድሪ የመሀል ሜዳ ሁኔታ ማለት ነው። እና ፔድሪ ደግሞ ላይን አፕ ወይም ደግሞ ላይን አፕ ብሬክስ የተጋጣሚ ቡድን ተጫዋቾችን ሁለት ተጫዋቾችን በአንድ እየቀነሱ የሚያልፉ ፓሶችን በማድረግ በቻምፒዮንስ ሊጉ ዘንድሮ አንደኛ ነው። አንድ መቶ አንድ ማለት ነው። ፔድሪ ጎንዛሌስ ድንቅ ጊዜን እያሳለፈ ይገኛል። ምናልባት በዚህ ሰዓት ላይ የአውሮፓ ምርጡ አማካኝ እሱ ነው ብለን መግለጽ የምንችል ይመስለኛል ማለት ነው። እና በእንደዚህ በመስመር ቆራጭ ላይን ብሬኪንግ ፓሶች ማለት ነው አንድ መቶ አንድ ሲያደርግ በተጋጣሚ ቡድን በኩል ደግሞ ያለውን ኒኮሎ ባሬላ ስልሳ ስድስት ጊዜ ብቻ ነው ይንን ማድረግ የቻለው ማለት ነው። እናም በጣም የሚጠበቅ ጨዋታ ነው። ባርሴሎና በዘንድሮ የውድድር ዘመን በጣም ኤፊሽንስ ከሚያሳዩ ቡድኖች መካከል አንደኛው ነው ማለት ነው። ወይም ደግሞ የፊት መስመር ላይ ከሚያደርጉት አፈጻጸም በጣም የሚደነቅ ነው። በዘንድሮ የውድድር ዘመን ፌራን ቶሬስ ያስመዘገበውን ኤክስጂ ብና 12 ገደማ ኤክስጂ ነው፣ 11.9 ግን ያስቆጠረው 18 ነው ማለት ነው። በስድስት ገደማ የላቁ ግቦችን ማስቆጠር ችላል ማለት ነው። ይህም በፌራን ቶሬዝ ብቻ የባርሴሎና የፊት መስመር ማጥቃት ምን ያክል የሰላ እንደሆነ ማንሳት እንችላለን ማለት ነው። ከዛ ውጭም እንግዲህ ሁለቱ ወደዚህ ዙር የደረሱ የሚያነሱት የቡንደስሊጋ ቡድኖችን ወይም ደግሞ የጀርመን ቡድኖችን ጥለው ነው ማለት ነው። ባርሴሎና ጥሎ ወደዚህ የመጣው ዶርትመንድን ነው። ኢንተር ደግሞ ሙኒክ ነው ጥሎ የመጣው ማለት ነው። ከዛ ውጪ ግን አንድ ቁጥር ማንሳት ያስፈልጋል ብዬ አስባለሁ። ባርሴሎና ወደ 63 ገደማ ይመስለኛል በዘንድሮ የውድድር ዘመን 67 ነው በ2025 ያስመዘገቡት ኤክስጂ ነገር ግን 83 ግቦችን አስቆጥረዋል። ይህም በአውሮፓ ከሚገኙ ከየትኛውን ቡድን የሚበልጥ ያደርገዋል ማለት ነው። በግብ ማስቆጠሩ ነገር ከ120 ግብ በላይን ያስቆጠረ ቡድን ነው ማለት ነው ይህ ባርሴሎና እናም ድንቅ መከላከል ከድንቅ ማጥቃት ጋር የሚገናኙበት ጨዋታ ይሆናል ተብሎ ነው የሚጠበቀው ማለት ነው በዛሬ ዕለት። እናም ጥሩ ጨዋታ እንደምንመለከት ተስፋ አደርጋለው ማለት ነው። ባርሴሎና እንግዲህ ባለፉት 25 ጨዋታዎች የተሸነፈው አንዱም ብቻ ነው። እሱም ጨዋታ እንግዲህ ከ ከዶርትሙንድ ጋር የተደረገው የመልስ ጨዋታ ማለት ነው። ያንንም ጨዋታ እንግዲህ በመጀመሪያው ጨዋታ አራት ለባዶ መርታታቸውን የምናስታውሰው ነው ማለት ነው እና ብዙም ችግር ያመጣ አይመስልም ማለት ነው። ባለፉት 28 ጨዋታዎች እንዲሁም 25 ብዬ ዝቅ አረኩት። ባለፉት 28 ጨዋታዎች 22 አሸንፈዋል፣ አምስት ደግሞ አቻ ወጥተዋል ማለት ነው። የተሸነፉት የተሸነፉት ደግሞ በ በዶርትሙንድ ብቻ ነው ማለት ነው። እነዚህ ነገሮችም ማየት ያስፈልጋል። እናም ቻምፒዮንስ ሊጉ ድንቅ መከላከል ከቻምፒዮንስ ሊጉ ድንቅ ማጥቃት ቡድን ጋር በዛሬው ዕለት የሚገናኝ ይሆናል ማለት ነው። ምሽት አራት ሰዓት ሲል ጨዋታው ይጀምራል። እናም ይህንን ጨዋታ ሁላችንም በጉጉት እንጠብቀዋለን። ከጨዋታው በኋላ በአንዳንድ ጨዋታ ላይ በተፈጠሩ ሁኔታዎች ማለት ነው በድህረ ጨዋታ ትንተና እንመለሳለን ማለት ነው እና አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ፕሮግራሙን በማድረግ አብረን እንድንበዛ ጠይቃለሁ። ሰናይ ቀን